አስደንጋጭ ሰበር ዜና ብሩኬ ቅድስትን አሳሰራት በሚገርምና በሚደንቅ እንዲሁም ደግሞ በሚያስደነግጥ ሁኔታ ፖሊስ ጣቢያ ሄዶ ልጅን የገደለችው ቅድስት ናት ብሎ ተናገረ ቅድስቴ ማመን እስከሚያቅታት ድረስ እረ ተው ጋሼ እረ ተው ባክን እንዴት ነው ቅድስትን አሁን ቅድስት እኔ እኮ ቅድስት ነኝ። እንዴት ነው ምሳሌን ትገላታለይ ብለህ የምታስበው? እባክህን በስህተት ነው። እባክህን ኳስ እየተጫወትን በዛ ነው የሞተችው፣ በዛ ነው የሞተችው እያለች ለማስረዳት ብትሞክርም እንኳ ብሩኬ ግን ፍጹም፣ አንቺ ሰይጣን፣ አንቺ አረመኔ በጣም ብዙ ነገር ተናገራት። በጣም የእውነትም እጅጉን ልብ ይሰብራል። በሌላ በኩል ዳጣዬ በሚገድም በሚገርም ሁኔታ ቤተሰቦቿን ለማፈላለግ ላይ ድቡ ንቅ ብትልም እንኳ ነገር ግን ሞገስ እንዲሁም ደግሞ ሞገስ ዳጣን ምንም ችግር የለውም፣ ቤተሰቦችን ፈልገን እናገኛቸዋለን። ዳጣ እኔ ነኝ ከዚህ በኋላ ፍቅረኛ የለኝ እንዲሁም ደግሞ ምንም አይነት ነገር የለኝም ሀብት የለኝ ንብረት የለኝ፣ ማንኛውን ድርጅትስ ላስተዳድር ነው ካንቺ ቤተሰቦችሽን ፈልገን አግኝተናቸው፣ አንቺም ለሁሉም ነገር ለጥያቄሽ በሙሉ መልስ ታገኛለሽ ብሎ ነገራት። ዳጣም ያለው በግዷ አንተ ካልክ እሺ እንጂ፣ እውነት ለመናገር እናቴ ብትኖርም እናቴ ናት ብትሞትም እናቴ ናት። ከዛ ውጭ ግን ማንንም የማውቀው ሰው የለኝም ብላ ደመደመች። ቅድስት እንግዲህ እስር ቤት እየተሰቃየች ትገኛለች። የምትበላው አይሰጧት፣ የምትጠጣው አይሰጧት። እንዲሁም ደግሞ እስር ቤት ያሉት ልጆች ጋር በጣም በጣም በሚያስከፋና በሚያስደነግጥ ሁኔታ እንደዚህ አድርጊ እያሉ ቁም ስቅሏን እያሳየቻት ይገኛሉ። ማህሌት ማህሌት እንግዲህ በስተመጨረሻ ጨልላና አብዳ ጎዳና ላይ ወጣች። ኤፍራታ እኔ ከዚህ በኋላ አንቺን የምሸከምበት አቅምም ሆነ ጉልበትም የለኝም። ትዳርሽን አንቺ ራስሽ ትዳርሽን አንቺ ራስሽ አይደለሽም እንዲ የበተንሹ ስለዚህ እኔ ምንም አይመለከተኝም። በቃ እኔማ ጭራሽ እኮ እናንተ ቤት ማለቴ ከዛ ቤት አንዱ ክፍል እስከዛሬ እቀመጣለሁ ብዬ ነበረኝ። ነገር ግን አንቺ ራሱ ተስፋዬን ሁሉ ሙጠጠጠጠጠ አደረግሹ፣ ብላ እሮሮ አለች። ይገርማል። አንቺ ግን እንዴት ነው እኔ ስወርቅ እዛው ወደኩበት ላይ ደጋግመሽ የምትጥኝ? አንቺ ኮ ማለት እህቴ ነሽ፣ አንቺ ኮ ማለት ያክስቴ ልጅ ነሽ ብላ ኢፍራታን ብታባብላትም ኢፍራታ ግን ግግም አለች። ትሰምኛለሽ ማህሌት፣ እኔ አሁን ላይ ዘመድም ሆነ ምንም ኑሮ በፍጹም የሚያስጠጋ አይደለም። ስለዚህ እባክሽን በዚህ ነገር ባንጨቃጨቅ ይሻላል፣ በቃተኝ፣ ብላ ጓዟን ሁሉ አውጥታ እውጭ ላይ ጥላላት። ማህሌት ደግሞ ጎዳና ለጎዳና እንድሁም ዝና እንዲሁም ወደ ዝና ብደውልልበትም አልፈሽ ተቀመጭ፣ እኔ ከዚህ በኋላ የራሴን ህይወት እየኖርኩ ነው፣ ምስቴና ተመልሳልኛለች። ብሩክንና ሞገስን ደግሞ በምበቀልባቸው እበቀልባቸዋለሁ። ወንድሜ ራሱ ቤቱን ስላልገዛው እጅግ አርጌ ተናድጃለሁኝ፣ ተይኝ ብሎ ጆሮዋ ላይ ዘጋባት። ጆሮዋ ላይ ሲዘጋባት ማህሌት ይሄ አረመኒ፣ ይሄ ጨካኝ፣ ይሄ አውሬ፣ ለምንድን ነው እያለች የስድብ ናላ አወረደችበት። በሌላ በኩል ብሩክ እንዴት እንደዚህ ታደርጋለች? እንዴት ቅድስት ሰላም ውድና የተከበራችሁ የህያ ቤትዩ ቤተሰቦች እንዲናችሁልኝ፣ ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላምና ደህና ነኝ። ነስ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ ሁን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። አሁን ላይ የብሩኬ ቤት እውነት ለመናገር ከደስታ ወደ ሐዘን ተቀይሮ ሁሉም ትካዜ ላይ ናቸው። ምሳሌ እንግዲህ ከዚህ በኋላ የምትነቃ አይደለችም። እናም እናም ብሩኬ እጅጉን ልቡ ተሰብሮና አዝኖ ባለበት ሰዓት ዳጣ፣ እባክ ተረጋጋ ብሩኬ፣ አሁን ነው የምልህ፣ የምሬን ነው የምልህ፣ አሁን ትነቃለች። ኧረ እባክሽ እስኪ ነገሪኝ የምር ቅድስት ብትደብቀኝ፣ እንዴት አንቺ ልትደብቅኝ ትችላለሽ? እንዴት ዳጣ፣ በልጄ ምንም ያህል ቀልድ እንደማላቅ እያወቅሽ የልጅነት ጓደኛዬንና ያሉኝን ንብረት በሙሉ ያጣሁት ለልጅ አይደለም ወይ? እባክሽን፣ በስተመጨረሻ እንደዚህ አይነት ነገር መርዶ እኔ አልችልም፣ እባካችሁን፣ እባካችሁን እያለ ቢለም፣ ምንም እንኳ እውነት ለመናገር አሁን ላይ ምሳሌ ፍጹም ልትነቃ አልቻለችም። በሌላ በኩል ቅድስቴ እኔ ነኝ ነፍሰ ገዳዩዋ እኔ ነኝ የገደልኳት፣ እያለች ኦሮሮ እንዲሁም ደግሞ በቃ ራሴን ነው የማጠፋው፣ በፍጹም ምሳሌ ሙታ እኔ መኖር አልችልም፣ እኔ መኖር አልችልም፣ እያለች ራሷን እየወቀሰች ትገኛለች። ሞገስ ሞገስ እውነት ለመናገር ያህል እንኳ በብሩኬ ቢናደድበትና ቢያዝንበትም እንኳ ነገር ግን ከብሩኬ ጎን አሁንም በፍጹም አራቅም። እንደውም ብሩኬን እንደሚወደውና ለሱ ክብር እንዳለው ምን ያህልም ደግሞ ለጓደኛ ምን ያህልም ለወንድሙ መስዋዕትነት እንደሚከፍልለት፣ አሁንም ደግሞ የእውነቴን ነው የምልህ፣ ምንም ያህል ብናደድብ ብሩኬ አንድ ቀን ሉላንና እኔን እንደምታገናኘን አውቃለሁ። ነገር ግን በአሁኑ የቱንም ያህል እንኳ ይቅርታ ብትጠይቀኝ አዝኜብሃለሁ ብሎ ብቻውን ማውራትና መጨለል ጀመረ። ከዛን ስላሳለፉት ብሩኬና ሞገስ ስላሳለፉት መልካም ነገሮች እና እንዲሁም ደግሞ በጣም የሚያስከፋ ልብ የሚሰብር ነገሮች እያስታወሰ ወይኔ እኛ ግን የእውነት እንድመሆን ነበረብን። በቃ ምን አባቴ ነው የማደርገው? በሌላ በኩል ማህሌት ደስ ብሏት እንግዲህ እየተዝናናች ባለበት ሰዓት ኤፍራታ ብድጋለች። እና እኔ ምልሽ ማለት ግን የእውነት አሁን ብሩኬ በቃ ቤቱ አይሸጠውም ማለት ነው? ነገርኩሽኮ፣ ብሩኬ በፍጹም ያን ቤት አይሸጠውም። ደግሞም ብሩኬ አሁን እግሬ ስር መጥቶ ታላለቀሰና እንዲሁም ደግሞ ታለመነኝ። እንዴ፣ ምን ማለት ነው? እንዴት ነው እንደዚ የሚሆነው? እኔ ዝናኔ የውነት ነው ምልሽ። በጣም ነው ማምነው። እንደውም ሳይወደኝ አይቀርም ማለት፣ ወደኝ ወዱኝ ስትይ ምንድን ነው? አልገባኝም። በፍቅር ምናምን እኔ እንጃ። አረ ማህሌት ታረጋጊ። ቆይ አንቺ ግን ብሩክን እንደዛ አማልሽ አማልሽ አገባሽ፣ ሲቀጥል ደግሞ ሞገስንም እንደዛው አደረግሽ፣ ወንድማማቾች ከአንድ ቤት፣ አሁን ደግሞ ዝና ላይ መንጠልጠል ምን ይባላል እንዴ? እባክሽ ዝም በይ አንቺ! ምን የምታውቂው ነገር አለሽና። እሺ ለማንኛውም ግን አሁን ብሩኬ፣ እስኪ ጠብቅልኝ። ድረስ እስከሚደውልልኝ ድረስ ነው የምጠብቀው። ምን ማለት ነው ዝና ወንድሙና፣ የላከው ቤቱን እንዲገዛ። ደግሞም ቤቱን እንግዲህ ነገ ዛሬ እያሉ በፍጹም አይገዙትም። ያኔ ምሳሌም ትሞታለች። ጊዜ ምሳሌም ትሞታለች። እንደገና ደግሞ ቅድስትንም አሽቀንጥሬ ጥሬ ወደ ክፍለ ሀገር ወደ ተወለደችበት ሀገር እልካት አለሁኝ። ሁሉንም ማስተካክዬ እቤት ይገባለሁ። እና ታዲያ የእውነት ብሩክን ማለቴ፣ ባላርገሽ ሆኖ የምትገቢው እሱ ላይ እንኳ አልወሰንኩም። ነገር ግን ሁሉም የእጁን ማግኘት እንዳለበት ላይ እሱ ላይ ውሳኔ ወስኛለሁ፣ እያለች እነሱ ፋፍሽ እያሉ ከኢፍራታ ጋር። ብሩኬ ደግሞ ለብዙ ሰዓታት ተደውሎለት ስልክ አላነሳም ነበር ቅድስቴና እንዲሁም ደግሞ ዳጣ። ከዛ ይህን ነገርማ ዛሬ የእውነትም ለዛች ለማህሌት ደውዬ እነግራታለሁኝ ብሎ ከአንድ አይሉት ሁለት ከሁለት አይሉት ሶስት ሲደውልላት እሷ ደግሞ በስተ መጨረሻ ጓደኛዋ አንሹ አንሹ እና እሚልሽን ስሚው ነገርኩሽ፣ ብላ ስልኩን ስታነሳው ስልኩን ስታነሳው ብሩኬ እስኪ እኔ እምልሽ ዛሬ ቢዚ አይደለሽም እንዴ? ቆይ ደግሞ አሁን ልትለምነኝ ባልሆነ ዛሬ እንኳ እውነት ለመናገር ጎዳና ላይ ወጥተህ ወይም እንደባለፈው አስፓልት ዳር አይደለም። ቆይ ስለምንድን ነው የምታወሪው? እኔ እኮ ደህና ከዝና ጋር ዛሬ በደንብ አሪፍ ምሽት እንድታሳልፉ ፈልጌ ነው። ምን ማለት ነው? እንግዲህ ወንድምህን ሂጅና ወንድሙን ብታጽናኑት አይሻልም? ቆይ ሲመስለኝ እናንተ ብቻ ራዳና እናንተ ብቻ የገባችሁ ትመስላላችሁ፣ አይደለም እኔም ብሩክን በፍጹም አታውቁኝም ማለት ነው። ለማንኛውም ቤቱንም ሆነ መኪናውንም ያለኝን ንብረት በሙሉ ሽጫለሁ። ደግሞ ምሳሌ ትታከማለች ያለችኝ ትንሽ ጊዜ ናት፣ እናም ትንሽ ብር ናት ብላ ብሎ ልክ ልኳን ሲነግራት ማህሌት አጨለለች። ኢፍራታም ደግሞ ፊቷን አዙራ ጭራሽ ይቺ የዶሮ ማደሪያ የመሰለች ቤት ነው የምንኖረው እባክሽን ቢያንስ አንቺ ህይወትሽን አስተካክሌ አስተካክሊ ካልሆነ ብሩኬንና እና ሞገስን ይቅርታ ጠይቀሽ አብረሻቸው ኑሪ እያለች ኢፍራታ ማባበል ጀመረች ቆይ ምን እያልሽ ነው እንዴት ነው እንደዚህ አደርገው በፍጹም እንደዚህማ ማድረግ አልችልም ነገርኩሽ እያለች ብትነግራትም እንኳ እሷ ግን ፍጹም እያመነች አይደለም ቅድስቴ ቅድስቴ ጋሸጋ የእውነትም ምን እንደምትመልስ በጣም ግራ ገብቷት ነገር ግን የግድ ዳጣ መናገር ነበረባት። እናም ዳጣ እባክን እባክን ብሩኬ በፍጹም አውቅ አይደለም ሆን ብላም አይደለም እና ልትረዳትና እንዲሁም ደግሞ ልትገነዘባት ይገባል ብላ ስትናገር፣ እንዴ እንዴት እንደዚ ታደርጋለይ? ልጄ እኮ ናት። እንዴ ታዲያ ቡራ ምንድን ነው? ልጄ ናት፣ እና እሷስ የእውነት እንደ እናት አልተንከባከበች ብሩኬ በጣም ልቡ ተሰበረ። በሚያሳዝን ሁኔታ አሁን ምንድን ነው የማደርገው? ልጅን ምንስ ነው የማደርጋት? ምንስ ነው የምለው? አረባክ ፈጣሪ አደራዬን በላሁ፣ አደራዬን በላሁ፣ የሀይሚን አደራ በላሁ እያለ ማልቀስ፣ እንዲሁም ደግሞ ምግብ ማልበላ ውሃ ማልጠጣ እያለ መከራ ስቃዩን እያየ ይገኛል። በጣም ሁሉንም ለማስማማት ብትሞክር እንኳ ፍጹም አልሳካላት አለ። በዚህ በኩል ቅድስት በቃ "እጄን እሰጣለሁኝ ለፖሊስ ያዙ ይልቀቁኝ" ትላለች። በሌላ በኩል ደግሞ ብሩኬ ብቻ እጅጉን ልብ ይሰብራል፣ እጅጉን ያሳዝናል። ምሳሌ ደግሞ በዛው በተኛችበት እንደው ቀርታለች። ወይ አትነሳ፣ ወይ አትጋገር፣ ወይ አትበላ ብቻ ግን ምንም ነገር የእውነት ብሩኬ ምንም ነገር አይገባውም፣ እና ይህ ደግሞ በጣም ያሳዝናል። ቢያንስ ምሳሌ የግድ መታከም አለባት፣ እና ደግሞ ማህሌትም የእጇን ማገኘት አለባት። ጎዳና ላይ ወጥታ ኢፍራታ፣ ኢፍራታ የእውነት አሁን ላይ ትንሽ የተቀየረች ይመስላል። ነገር ግን ደግሞ አንዳንዴ ታጥቦ ጭቃ የሚባለው አለ አይደል? ልክ እንደዛ ነች። ኢፍራታን አሽቀን ኢፍራታ ማህሌትን አሽቀን ጥራ ከጣለቻት በኋላ ብሩኬን መታ እንባደም እያለቀሰች ይቅርታ የምትጠይቅበት ቀን ቅርብ ያድርግልን። በሌላ በኩል ምሳሌ ይበቃል ትታከም እንዴ! በዛ በዛ በዛ ጥሪያችን ይሰማ። ቅድስቴ ቅድስቴ እንደምንም ብላ እንድትረጋጋና ሰላም እንድታገኝ የግድ ምሳሌ መንቃት አለባት። ዳጣዬ ደግሞ ቤተሰቦቿን ፈልጋ አግኝታ! የሁሉንም ጥያቄና ሁሉንም ነገር ብታገኝ እጅጉን ደስ ይላል። እውስጧ ያለውን ሀዘንና መከራ በሳቅ የምትሸፍነውን በሙሉ በአካል ቢገለጥላት እጅጉን ደስ ይላል። ውድ የህያ ቤት ቤተሰቦቼ የዛሬው ምሳሌ ይህን ይመስል ነበር። በቀጣይ እስከምንገናኝ አገራችንን ሰላም አድርግልን። ምን ተማራችሁ? የእውነት ብሩኬ ሞገስን መክዳቱ ትክክል ነው ወይስ ደግሞ ትክክል አይደለም? ትክክል ነው ካላችሁ ኮሜንት፣ ትክክል አይደለም ካላችሁም ኮሜንት አስቀምጧል።